እስከ መቼ ነው ግን ዳር ቆማችሁ የምትመለከቱኝና? እንግዲህ ለሁሉም ኢትዮጵያዊ ነው የዛሬው መልእክቴ። ይህንን ዘርፍ፣ እኔ የያዝኩትን ዘርፍ እንፈልገዋለን፣ ይጠቅመናል። ሀገራዊ እውቀቶች ቢጎለብቱ ተጠቃሚዎቹ እኛንን ብላችሁ ካመናችሁ ግዴታ ነው ዘርፉን ለማሳደግ ሁሉም የየራሱን ድርሻ እንዲያበረክት እፈልጋለሁ። ምክንያቱም እንግዲህ ከጀመርኩ ጊዜ ጀምሮ አቅም እስካለው ድረስ አቅም እስከሌለው እስከ ቢሊዮነር ድረስ ማለት ነው። በመንግስት ደረጃ ደግሞ ከትንሽየው የስራ መደብ እስከ ላይ እስከ ጣራው የስልጣን ደረጃ ሁሉንም ሰው አይቻለው። ለሁሉም በምችለው መልኩ የሚገርመው ሁሉም ሰው የየግል ችግሮቹን እንድፈታላቸው እንጂ ዘርፉን ለመደገፍ አንዱም የበኩሌ ድርሻ ምን ይሁን ብሎ እስካሁን የጠየቀኝ ሁሉም ይመጣል። ሁሉም ሰው እርዳታ እና ድጋፍ ከኔ ነው የሚፈልገው። ዘርፉን በምን አይነት መልኩ እናሳድገው፣ እንተጋገዝ የሚል ጥያቄ ግን ቀርቦልኝ አያውቅምና አንዳንዴ እንደኔ ልብ ስለማየው ነው መሰል። በተለይ አጋጣሚውን አግኝተው ይሄንን ዘርፍ ቢያጠፉት ደስ የሚላቸው ለራሳቸው ትርፍና ጥቅም ብቻ አስልተው ቀምረው የሚመጡ በርካቶች ናቸው። በተለይ የሚያጠፉበት አጋጣሚ ቢገኝ ደግሞ ደስተውን አይችሉትም እና እኔ እውነት ለመናገር አሁን አሁን በጣም እየከበደ ስለመጣ አንዳንዴ መስጠት አለመቻል በራሱ ይሰብራል። ሰዎች ይሄ ሰው ችግሬን ይፈታልኛል ብለው መጥተው ችግሮቻቸውን የምፈታበት ምንም አይነት ምክንያቱም የተሟላ ፋሲሊቲ የለም። መድኃኒት አድርጌ የምሰራቸውን ተክሎች እንኳን እማለማበት ቦታ የለም። በራሴ የጣርኩት በራሴ ጉልበት፣ ጊዜ፣ ገንዘብ በተገኘ የገዛሁትን ቦታ እንኳን የት እንደደረሰ ታውቁታላችሁ። አቅም እያላችሁ፣ ለምንድን ነው አቅም ያላችሁ ሰዎች እርዳታና ድጋፉን ከእኔ ብቻ የምትፈልጉት? በማጋራቸው መረጃዎች አቅም የሌለው ሰው እንደ አማራጭ በየቤቱ ቢጠቀምባቸው ኑሮኝም ባደርገው ያ በቂ አልነበረም ወይና? እስከ መቼ ልጠብቅ? እናንተ ይሄንን ጉዳይ የራሳችሁ እስከምታደርጉት ድረስ የኢትዮጵያ ሕዝብ አዎ በጎ ሕዝብ ነው ባለው አቅም ሳይኖረውም የሌላቸውን ረድቶ ደግፎ በርካታ የጤና ችግሮች እንኳን ሲያጋጥመን ለስንቶቹ ነው ያዋጣነው? በመዋጮ ለማሳከም የሞከርነው። በአደባባይ ከሌ ተጎዳ ሲባል በርካቶች ተሳትፈናል። የጤና ችግር ሲያጋጥም ወደ ውጭ ልከን ለማሳከም ስንቶቹ ተሳካላቸው? በመዋጮ ታክመው ድነዋል የምንላቸው ሰዎችስ ታክመው ከመጡ በኋላ አሁን እስከ ሥቃይ ጋር አይደሉም? በስንቱ ነው ውጤታማ ይሆን? የእኔን ቪዲዮ ተመልከቱት። ሁለተኛውን ቪዲዮ ገብታችሁ ግን እዩት። አለም መፍትሄ አጥቼለታለሁ ላለው ችግር በሙሉ መፍትሄ አግኝተናል እናመሰግናለን። ማት ማአት ከሦስት ሺህ በላይ ኮሜንቶች ከኮሜንት ውስጥ ያለውን ላይክ እኔም ሆኖልኛል የሚባለውን። ይህ የሆነው በሀገር እውቀት በራሳቸው በአባቶቻቸው ጥበብ ነው። እና እንደነዚህ አይነት እውቀቶች እየተመናመኑ ጠፍተው እስኪያልቁ ድረስ ነው የምጠብቁት? ወይስ ዘርፉ ጎልብቶ እኔ በተለያየ አጋጣሚ የተለያየ ጉዳዮች ኑረውኝ ጉዳዮችን ለማስጨረስ እጅጀን እንኳን የሚመለከተ ብዙ አለ። አይደለም ይሄ ነገር የኔ ነው ልጠብቀው ብሎ የሚያስብና እስከ መቼ ልጠብቅ? እናንተም ገብቷችሁ የራሳችሁ እስክታረጉት ድረስ እና እውነት ለመናገር አሁን አለመስጠቴን ሳስበው ስራ ቦታ ሁሉ ቅርቅር ይለኛል። እንባ ያለው ሰዎች ላይ ተስፋ መቁረጥ ነው ያለው። እያንዳንዱ ግን ሁሉም ሰው ጋር የሚመጣው እርዳታና ድጋፍ ከእናንተ የሚጠበቀው ምንድን ነው? ይሄ ነገር እንዳይጠፋ እና ላላስፈላጊ ነገር ብዙ ድምፅ አልሆናችሁ፣ ላላስፈላጊ ነገር ብዙ አልተረባረባችሁ። እዚኛው ዘርፍ ላይ ግን ምን ነው ውጤት ላላየንበት ነገር ብዙ መዋጮ አላወጣንም፣ ተቋም እንዲሆንልን ብለን ድምፅ አልሆንም እና ያቃተኝ ነው ማለት ነው።